ሩታን በእናታችሁ ሼር እናርግላት። ማነው ሰአሊ? ቹሜ ነው። ካልደወላችሁላት ሼር ብታረጉ አትመጣም ወይስ? ሞክሪ እሺ። በምን ደውላት? ሩታ ስምኝማ ለልደቷ ጊፍት ስጣት። ሩታ ላይፍ ትግባለ ቪዲዮ እንኳን ባታበር ጊቢ እዚህ ጋር አሪፍ ስታርት የሚባል አንድ ወንድማችን አስገቢልኝ እያለኝ ነው። አንቺን ገስት ከገባች እኔ ቤት ነው የማስገባ። ገስት አንተ የሚያገባ ነገር የለም ደግሞ ገስ ስታት እንደዚህ ትቀመጥ ገባ ብዙ ቻታይ ግን ለምንድን ነው ምቶ? አንተ ቀልዳት ቆይ፣ ትጻፍልኝ። ቀልድ ነው እንዲህ አስኪሬድ። አሁን ገስት ያስጠላናል። ይፈልግ ትግባ፣ ትግባ አንተ ቤት በዚህም ሆነ በዛ እሷን መጋበዜ ስለማይገር አለች። እንዳትወጣ እንደዚህ አቋም ለቪዲዮ የማይመች ቦታ ነኝ አለች። በምትን ብቻ ትግባ በድምፅ ብቻ ትግባ ችግር የለውም። ሪስታርትዬ እኛ ና ምስል ግን እንላታለን። ችግር የለውም። አፍልን አዎ በለን ከኛ እንትንላለን። በቃ ነገ ትገባለች፣ ላይ ነገ ትገባለች። አይ የጊ አንተ ደግሞ ስቲታዎቹ ሜንበር ሁኑ ዛሬ መሆን አለበት ግዴታ ዛሬ ዛሬ ዛሬ። ወያ ሪስታርትን ሀሳብ እንስማ እንዳለ ዩቲዩብ ላይ ምን ዓይነት ዘፈን ነው የወጣ ታውቂያለሽ? የሀዘን የመለያየት ምናምን። አለው እኮ ይሁን። በቪዲዮ ሪስታርት ለቪዲዮ አይመቸኝም፣ በድምጽ ብቻ ልግባ ወይ እያለች ነው። ትግባ እንደዛ። እኔና እኔኛቸው እናመሰግናለን፣ የሷን ሪያክሽን አረ፣ ሁሉም ሁሉም ነው የሚያመሰግነ። አንተ የኬኩን ሲናየው፣ ያሬድ ምን ሆነሽ ነው ሞትኩኝ። በርገሩ ላይ ይጨምርልሻሉ። ትግባ። ሪስታርት እኮ ጊፍት እየገዛው ነው አለኝ እኮ። በድምፅ ትግባ። በቃ አይመስልም። እኔ ሩታ ቢደርሽ ይመለሳል። አንተ በንቤ ያሬድ፣ እኔ ቤት እኮ ነው ያለው እኮ ሪስታርት። ማን ምን? አንቺ ምንድን? ሩታ በቃ ብሏል። እኔ አሁን እነዚህን ወጣቶች ጥያቸው ገባለሁ። ገስ ትቀበልሻለሁ። ለምን ትግባ? እኔ አሁን ዞር ስለሆነ ትግባ። እሷ ቤቷን ከፍታት በቃ ኖርማል። እዚህ ጊቢ ጊቢና በፎቶ ብቻ ጊቢና። ቶሎ በይ ቶሎ በይ አፍጥኙ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ከዛን አንቺ ሲሰጥሽ እኔ ራንሲ ራንሲና ሳሚ ሆነን በድምጽ ነው ወይስ ላይዋን ነው የምታበረው? ቆይ ይገባና እኔ ድምፅም ፒክቸሯ ነው የምሆንላታለሁ። አይ አይደለም፣ ድምጿማ ይገባል። ለቪዲዮ ነው ትግባ፣ እኮ በራሷ እኮ ነው የምትገባው፣ በራሷ ነው እኮ። ምንድን ነው የምትሉት አሁን? ሳሚ ልትጣላ ነው

ያን ልደትም አለፈ። እኔ ራይት አይቶኛል በህልሜ በቃ ጊፍት የሚወድልኝ ማለት ነው። አሁን ለሐምሌ አቦ፣ ለሐምሌ አቦ ነው። አንበሳ አንበሳ እና እንሂድበት። አልገባችም እስካሁን አይመሽ ነው

ማክሰኛው ሐሙስ ቅዳሜ ሆኗል የሚለቀቀው፣ እየገባችሁ ዛሬ መቶ ሀያ ተለቋል። ስሚ የሥራ ሰው ሆኗል። ስለምባሪ እየጠበቅኩት ነው እዚህ ሪፍሬሽ እያደረኩ አልገባችም እኮ ሳሚ፣ አንቺ አልናፈኩሽም። አውቀሽ አልገባችም። ላስታርጉት ትለኛለች። እኔ እወጣለሁ አሁን የሪቢ በራሪ የሪቢ ቆንጆ

ሪስታርት አለ አልወጣህም አይደለ? ግቢ ላይ ካለ። አንተ ልጅቷን ልጅቷን አጓጉል እንዳናረጋት አለ? አታዩምው እንደ እንትን ብለሽ እዚህ ውስጥ ገብቶሽ፣ ዋ ወየ ወዬ፣ አማኔት ወዬ፣ ብራዘር ገብታለች ገብታለች ገብታለች? በቃ አስገቧት እንዴ፣ እንዴ ምን ምን ሩታ እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ለመግባት ችግር የለውም። ሩታ ለማንኛውም እህታችን እንኳን እንደፈለገ አድርገን

ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይም ኮሜንት እንጻፍ። መልካም ቆይታ። እኩ ለሄሉ መልካም ልደት። ለሄሉ እግዚአብሔር ይመስገን አለ። ሁላችሁ እናንተ እንዴት ናችሁ ጋይስ? ሂዱና እሷ ቤት ሂዱና፣ ማለት ነው ጻፉላት፣ ሀፒ በርዴ እያላሳሚ አመሰግናለሁ በጣም ቦነት፣ ነጃ አንድ ላይ ስለነበር ነው ከቤዛ ጋር። ሁላችሁም እንኳን ተወልሽ የምትሉኝ አመሰግናለሁ በጣም ሄዳችሁ ሄዳችሁ ጻፉላት የሩታን ይበላት ሁላችሁ ወይ።

አይ <laughs> <laughs> the... so የምኑን ግፍት ለሄለን ችግር የለውም። ብዙ አያሳስበን።

ለምንድንነው ማጋቢው ስላልተመቸኝ ነው። ሰሞኑን ከነገ በኋላ ገባለሁ። አማሪ ን ሁለት ገብተን ሳንቀጣቸው ሶስት ሶስት መቅጣት አማራጭ በጣም አይቀጡ ግን ሁለት ላይ

አሚን ኔትወርክ እምቢ ብሎት ነው። እሺ ሩት አስ ለሶስት እናድርገዋ በል እ እ ኔትወርክ ቢለው ኔትወርክ እምቢ ብሎኝ ነው ጊፍት አልገዛም አለኝ። በእውነት ችግር የለውም። ነገም ቢሆን መላኩ አይቀርም። አደስታ ችግር የለውም። እልብ በይ ያዘንኩት፣ አይ ልደቴ ስለሆነ ነው ሶሪ። አረ ችግር የለምችን ችግር የለውም። ይሄ ላስት ጌማችን ይሁንሽ ውዶች ኝ

በገስት እንዴት አልገባኝም? ገስት ቢያወሩ ነገ ምናምን በቃ ያወራሉ። አንገባለን አንድ ላይ እና እናወራለን አለ እግዚአብሔር ይመስገን። አማን በጣም እሺ። ማመሰግነው ትልቁ ናባ ማይ ፋሚሊ አንድ ትልቁ አባ

በጣም ብዙ አሳዘንከን አሳዘንከን እያለኝ ነው። ዛሬ ነገ ሲጨመር እኮ እንቀውጠዋለን። ነገ ማሬ ሰው የምንገባበት ቀን ስለሆነ እንዲህ ነው። አረ ተነሽ ተነሽ፣ በቃ ዛሬ ለሰው ነው። ሄለን ሩታ

በስመ አብ ጭራሽ ነው የማላዳምጣችሁ። ደህና ደሩልኝ፣ ሁላችሁን በጣም የምወዳችሁ በጣም ነው የማከብራችሁ። ዙቻዬ ሳምቻዬ ደህና ደሩልኝ እ እኔ እናት